በቤንሻንጉል ጉምዝ ክልል በደረሰ የትራፊክ አደጋ የ19 ሰዎች ህይወት ማለፉን ተከትሎ ለሶስት ቀናት በሀዘን ታስቦ እንዲውል ተወሰነ። በቤንሻንጉል ጉምዝ ክልል መተክል ዞን በግልግል በለስ ከተማ በደረሰ የትራፊክ አደጋ 19 ሰዎች ህይወት ማለፉን ፖሊስ አስታውቋል። ግንቦት 10 ቀን 2017 ዓ ም በግልገል በለስ ከተማ አስተዳደር ከጠዋቱ 3 ሰዓት ከሩብ ላይ አንድ ሎቤች ከላይ እስከ ባተር መኪና የጫነ በቴክኒክ ብልሽት መስመር ስቶ ሁለገብ ሆቴል ላይ ሻይ ቡና በመጠቀም ላይ ያሉትን በመንገድ ዳር በግል ስራ ላይ ከነበሩ ሰዎች ላይ በመውጣት በሰው ህይወትና ንብረት ላይ ከፍተኛ ጉዳት አድርሷል። ከዚህም ቀደም ብለን በሰራ ነው ዘገባ የሟቾች ቁጥር አስራ ሁለት መሆኑን ብንገልጽም የወደቀው መኪና ከተነሳ በኋላ ሟቾች ቁጥር አስራ ዘጠኝም ደርሷል። በአደጋው የሞቱ ሰዎች ቁጥር ወንድ አስራ ሰባት ሴት ሁለት ድምር አስራ ዘጠኝ ሲሆን ከባድና ቅላላ አካል ጉዳት የደረሰባቸው ወንድ አስራ አንድ ሴት ሁለት ድምር አስራ ሶስት ሆስፒታል በህክምና ላይ የሚገኙ ሲሆን በ በንብረት ላይ የደረሰው ጉዳት 55500 ብር ሲሆን በንብረት ላይ ውድመት መድረሱን የግልገል በለስ ከተማ አስተዳደር ፖሊስ መምሪያ ኮማንደር ታዬ ጉርሴማ ገልጸዋል። በዚህም ምክንያት የመተከል ዞን አስተዳደር በግልገል ከተማ በደረሰው ከፍተኛ የመኪና አደጋ ምክንያት ለሶስት ቀናት በሀዘን ታስቦ እንዲውል መወሰኑን የከተማ አስተዳደር ፖሊስ መምሪያ አስታውቋል። በኢትዮጵያ ለመጀመሪያ ጊዜ አንዲት ላም አምስት ጥጆችን መውለዷ ተነገረ። በምስራቅ ሀረርጌ ዞን ግራዋ ወረዳ አንዲት ላም በአራት ጊዜ የወሊድ ወቅት አምስት ጥጆችን መውለዷም ተነግሯል። የምስራቅ ሀረርጌ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ጽሕፈት ቤት ኃላፊ ኢንስፔክተር ካሴ አበበ ለብስራት ራዲዮ እንደተናገሩት ንብረትነቷ የአቶ አደም አህመድ ሀሰን የሆነችው ላም በአንድ ጊዜ አምስት ጥጆችን መውለዷና በኢትዮጵያ ለመጀመሪያ ጊዜ መሆኑን ገልጸዋል። ክስተቱ የተፈጠረው ግንቦ ዘጠኝ ቀን 2017 ዓ.ም ረፋ ላይ በምስራቅ ሀረርጌ ዞን ግራዋ ወረዳ ሙደና ጁሩ ቀበሌ ጀወቲ የተባለ ስፍራም ነው። ከዚህ ቀደም ሶስት ጥጃ ከዛም በሶስተኛ ወቅት ላይ በድጋሚ ሶስት ወልዳም ነበረ። በአሁኑ ወቅት ከአምስት ጥጆች ሶስቱ ጤነኛ ሲሆኑ፣ ሁለቱ ጥጆች ከሰዓታት ቆይታ በኋላ መሞታቸው ተነግሯል። አቶ ኦብሳ አብዲሳ የግራዋ ወረዳ ግብርና ልማት የእንስሳት ጤና ክትትል ባለሙያ እንዲህ አይነት ክስተት በዚህ በፊት ከሀገር ውጪ በሜክሲኮ ሀገር ተፈጥሮ እንደነበር ጠቁሞ በሀረማያ ዩኒቨርሲቲ ጋር በመተባበር ክብረ ወሰን መዝገብ ላይ እንድትመዘገብ የማድረግ ስራ እየተሰራ መሆኑን ለብስራት ራዲዮ ተናግረዋል። በአንድ ጊዜ ጽንሰ አምስት ጥጆች መውለዷ ተመሳሳይ የሆነ የእንቁላል ዘር ሴል ሲበታተን እና ዘር ሲፈጠር ሲሆን በዚህም ጊዜ ተመሳሳይ ጾታና መልክ ያላቸው ከሁለትና ከዚያ በላይ ጥንዶች ሊፈጠሩ ይችላሉ። እስካሁን ሶስት ጥጆች የተመዘገቡ ቢሆንም በአንዴ አምስት ጥጆች የወለደች ላም በኢትዮጵያ የመጀመሪያዋ ናት ሲሉም ባለሙያው ተናግረዋል። የላሟ ዘርመን በላብራቶሪ እየተመረመረ መሆኑን የእንስሳት ጤና ባለሙያ ጨምረው ለብስራት ራዲዮ ተናግረዋል። ዘገባው የኤደን ሽመልስ ነው። የዶክተር ትዕዛዝን በመቀየር ለታካሚ አደገኛ የሆነ መድኃኒትን የሰጠችው የጤና ባለሙያ በእስራት ተቀጣች። በቦረና ዞን የአቤሎ ከተማ አስተዳደር የአቤሎ አጠቃላይ ስፔሻላይዝድ ሆስፒታል ውስጥ የጤና ባለሙያ ሆና ስታገለግል የነበረችዋ ባለሙያ የዶክተር ትዕዛዝን በመቀየር አደገኛና ና ያልተገባ መድኃኒት በመስጠቷ በስራ ተቀታለች። ተከሳሿ የጤና ባለሙያ ቡቴ ሳሌሳ የተባለች የአቤሎ አጠቃላይ ሆስፒታል የጤና ባለሙያ የተሰጣት የስራና ና የሙያ ስልጣንን በመጠቀም ለግል ጥቅሟ በመዋል የዶክተርን ትዕዛዝ በመቀየር ለታካሚዋ ያልተገባ መድኃኒት በመስጠት ገንዘብ በመቀበሏ በማስ ረጃ መረጋገጡን የቦረና ዞን ፖሊስ ዋና መምሪያ ጽህፈት ቤት ገልጿል። የቦረና ዞን ፖሊስ ዋና መምሪያ የተለያዩ ወንጀሎችና የነብስ ግድያ ምርመራ ክፍል ኃላፊ ኢንስፔክተር አብዲ መሐመድ እንደገለጹት ተከሳሿ የጤና ባለሙያ በሆስፒታል የህክምና ዶክተር ለታካሚዋ የሰጠውን የቀዶ ህክምና እንዲሰራላት የታዘዘውን የህክምና ማዘዣ ወረቀት ተቀብላ በራሷ ትእዛዝ ከውጭ ሀገር መድኃኒት የመጣ ነው በማለት ታካሚዋን አሳምና በአንድ ሺ ብር እንደሸጠችላት በብስራት ሬዲዮ ሰምቷል። የጤና ባለሙያ ለታካሚዋ የሰጠችው መድኃኒት አደገኛና ጽንስን የሚያስወርድ መሆኑን በሌሎች የህክምና ባለሙያዎች በመረጋገጡ ባለሙያ ላይ ክትትል እንዲደረግ ለፖሊስ በተሰጠው መረጃ መሰረት በቁጥጥር ስር ውላለች። የጤና ባለሙያ በቁጥጥር ስር ከዋለች በኋላ በተደረገ ማጣራት የተሰጣትን የስራና የሙያ ግዴታ በመጠቀም ለታካሚዋ ያልተገባና መሰጠት የሌለበት ጽንስን የሚያስወርድ ዶክተር ከውጪ ያስመጣው ነው በማለት የሙያ ስነ ምግባር ውጪ ታካሚዋን በማታለል አንድ ሺ ብር የተቀበለች መሆኑም ተረጋግጧል ፖሊስ በታካሚው የተሰጠውን መድኃኒት በማስረጃነት በመያዝ ምርመራ መዝገቡን በበቂ ማስረጃ በማጠናከር ለአቃቢ ሕግ መዝገቡ ልኳል። አቃቢ ሕግም በወንጀል ሕግ ቁጥር አምስት መቶ ሰላሳ አምስት በሕክምናና በጤና አጠባበቅ ሙያ ላይ ህገ ወጥ በሆነ መንገድ መስራትና በወንጀል ሕግ ቁጥር ስድስት መቶ ዘጠና ሁለት በአታላይነት ወንጀል ክስም መስርቷል። ክሱን የተመለከተው የቦረና ዞን ከፍተኛ ፍርድ ቤት ግንቦት አራት ቀን ሁለት ሺ አስራ ሰባት አመት በዋለው ችሎት በአራት ዓመት እስራትና በሶስት ሺህ ብር የገንዘብ መቀጮ እንድትቀጣ ወስኗል። ጆ ባይደን የፕሮስቴት ካንሰር እንዳለባቸው በተደረገላቸው ሕክምና ታወቀ። የሰማኒያ ሁለት ዓመቱ የቀድሞ የአሜሪካ ፕሬዚዳንት ጆ ባይደን በፕሮስቴት ካንሰር መጠቃታቸውን፣ ወደ አጥንታቸው መዛመቱን ጽህፈት ቤታቸው በሰጠው መግለጫ አስታውቋል። በጥር ወር ከስልጣናቸው የወረዱት ባይደን ባለፈው ሳምንት የሽንት ምልክቶች ከታዩ በኋላ አርብ ዕለት በበሽታው መጠቃታቸው ታውቋል። የተጠቁት ካንሰር ከፍተኛ ደረጃ የሚመደብ እና የካንሰር ህዋሳት በፍጥነት ሊሰራጭ ይችላል ሲል ካንሰር ሪሰርች ዩናይትድ ኪንግደም አስታውቋል። ባይደንና ቤተሰቦቻቸው የህክምና አማራጮችን እየገመገሙ ይገኛል ተብሏል። ጽህፈት ቤቱ አክሎም ካንሰሩ ሊታከም የሚችል ነውም ብሏል። ስለ ምርመራው ዜና ከተሰማ በኋላ የቀድሞ ፕሬዚዳንት ከሁሉም ወገኖች ድጋፍ አግኝተዋል። ፕሬዚዳንት ዶናልድ ትራምፕ የግል ንብረታቸው በሆነው ማህበራዊ ሚዲያ ትሩ ሶሻል ላይ እንደጻፉት እኔና የቀድሞ እመቤት ሜላኒያ ትራምፕ ስለ ጆ ባይደን የቅርብ ጊዜ ህክምና ምርመራ ስንሰማ ሀዘኔታ ሰዓት ሰምቶናል፣ ብለዋል። የቀድሞዋን ቀደማዊት እመቤት ጂል ባይደን በመጥቀስ መልካም ምኞታችንን ለጂልና ለቤተሰቦቻቸው እናቀርባለን። ለጆ ባይደን ፈጣንና ስኬታማ ማገገም እንመኛለን ሲሉም ትራምፕ አክለዋል። በባይደን አስተዳደር ስለ ያገለገሉት የቀድሞ ምክትል ፕሬዝዳንት ካማላ ሀሪስና ባለቤታቸው ዳግ ኤም ሆፍ የባይደን ቤተሰብ በጸሎት እያሰቡ መሆናቸውን በኤክስ ላይ ጽፈዋል። በ2009 እስከ 2017 በፕሬዝዳንትነት ያገለገሉት ባራክ ኦባማ ጆ ባይደን ምክትላቸው የነበሩ ሲሆን በኤክስ ላይ በጻፉት መልእክት እኔና ባለቤቴ ሚሼል ስለ መላው የባይደን ቤተሰብ እያሰብን ነው ብለዋል። ኦባማ እንዳሉት ለካንሰር በሁሉም መልኩ ፈጣን ሕክምናዎችን ለማግኘት ከጆ ባይደን የበለጠ ማንም አይሰራም። እናም ይህንን ተግዳሮት እንደሚታገሉት እርግጠኛ ነኝ፣ ፈጣንና ሙሉ ፈውስ እንደሚያገኙም እንጸልያለን ብለዋል። እንደ ኢሮፓያን አቆጣጠር በ2016 ኦባማ ለባይደን የካንሰር የመንግስት አቀፍ የምርመራ ፕሮጀክት እንዲ እንዲመራ ኃላፊነት እንደሰጣቸው ይታወሳል። የፕሮስቴት ካንሰር በወንዶች ላይ በጣም የተለመደ ካንሰር ሲሆን ከቆዳ ካንሰር ቀጥሎ ይቀመጣል። የዩናይትድ ስቴትስ የበሽታ መቆጣጠሪያና መከላከያ ማዕከል ሲዲሲ ከመቶ ወንዶች አስራ ሶስቱ በህይወታቸው ውስጥ በሆነ ወቅት የፕሮስቴት ካንሰር ይያዛሉ ብሏል። እድሜ ደግሞ የበሽታውን ተገላጭነት ይጨምራል ሲል ሲዲሲ አስታውቋል። የቻይና ዩዋን የበለጠ ተደራሽ ከሆነ የአሜሪካ ዶላር እንደ ዓለም አቀፍ ምንዛሬ ተወዳዳሪ ይሆናል ሲሉ ኢኮኖሚስቶች ተናገሩ። የቻይና ዩዋን እየተዳከመ ያለውን የአሜሪካ ዶላር እንደ ዓለም አቀፍ ምንዛሬ የመወዳደር አቅም አለው ሲል አንድ ከፍተኛ የኤዥያ ኢኮኖሚስት የተናገረ ሲሆን ቤጂንግ የመቀየርና የመጠበቅ እድልን ካገኘች ይህንን ማድረግ ትችላለችም ብሏል። በሲንጋፖር ላይ የተመሰረተው የአሴን ፕላስ ትሪ የማይክሮ ኢኮኖሚ ጥናት ምርመራ ቢሮ ዋና ኢኮኖሚ የሆኑት ሆይ ኮሆር እንዳሉት የቻይና በማዕከላዊ ቁጥር የሚገኘውን ዩዋን የበለጠ ዓለም አቀፍ ለማድረግ ትፈልጋለች። እናም ገንዘቡ ቀድሞውኑ በድንበር ተሻጋሪ ሰፈሮች ውስጥ መስራት ጀምሯል ሲልም ተደምጠዋል። የዩናይትድ ስቴትስ ልዩነት መፍጠር አብቅቷል። ይህ የፍጻሜው መጀመሪያ ነው ሲሉም ኮሆር አክለዋል። የአሜሪካ ዶላር ደህንነት የተጠበቀ ምንዛሬ አይደለም። ነገር ግን ከዶላር ጋር በመፎካከር ቻይና የፋይናንስ ገበያ ጥልቅ ማድረግ አለባት። ስለዚህም የውጪ ዜጎች በዩዋን የተመሰረቱ ኢኮኖሚዎችን፣ ቦንዶችን እና ሌሎችም ንብረቶችን በተሻለ መንገድ ማግኘት መቻል ይኖርባታል ሲሉም ከሆን ተናግረዋል። ቤጂንግ ምንም እንኳን የካፒታል ፍሰት ብትገደብም ዩዋን ወደ ዓለም አቀፍ ምንዛሬ ለመቀየር ለኢኮኖሚ እድገት ምቹ ሁኔታ ለመፍጠር ስትጥር ቆይታለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ መንግስት አብዛኛውን ዓለም ላይ በተለይም በቻይና ላይ ታሪፍ መጣላቸው ባለፈው ወር ዶላር ላይ አደጋ አምጥቷል። ኤጃ የሀያ አምስት አመቱን የቺያ ማይ መልቲላታራታይዜሽን ኤስኤምኤም የገንዘብ ልውውጥ ሙሉ በሙሉ በማዘጋጀት ቀውሶቹን ለመታገል እንቅስቃሴም ጀምር